እንዲህ ቆያችሁ፣ የተከበራችሁ ተመልካቾቻችን ከሰዓቱ የቢዝነስ መረጃዎቻችን ጋር ቆይታችሁን አድርጉ። ወደ ቀዳሚ መረጃችን አለፍን። ለአማራ ክልል የመንግስት የልማት ድርጅቶች ለዜጋዎች የሚፈጥሩት የስራ እድል አጥጋቢ አይደለም ተብሏል። የልማት ድርጅቶች የ2017 በጀት ዓመት የሰባት ወራት የእቅድ አፈጻጸም ግምገማ ተካሂዷል። ዘጋቢያችን ቴዎድሮስ ድሉ ዝርዝሩን አዘጋጅተዋል። በአማራ ክልል የክልሉን ልማት ለማፋጠን የተቋቋሙ 12 መንግስታዊ የልማት ድርጅቶች ይገኛሉ። ከድርጅቶች ተልእኮ መካከል አንደኛው ወጣቶችን በስራ ዕድል ፈጠራ ተጠቃሚ ማድረግ ነው። የእነዚህ የልማት ድርጅቶች የ2017 በጀት ዓመት የሰባት ወራት የዕቅድ አፈጻጸም ግምገማ በባህር ዳር ተካሂዷል። በልማት ድርጅቶች ወጣቶች የስራ ዕድል ፈጠራ ትኩረት ሊሰጠው የሚገባ ጉዳይ ነው ተብሏል። የውሃ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ አቶ ዘመነ ፀሐይ በኮርፖሬሽኑ ለወጣቶች የተፈጠረው የስራ ዕድል በቂ አይደለም፣ በቀሪ ወራት ትኩረት ሰተን እንሰራለን ብለዋል። ከስራ እድል ፈጠራ ጋር በተገናኘ እነዚህ የፕሮጀክቶቹ በዋናነት ስራ የሚሰራው ከአካባቢው ማህበረሰብ ጋር ነው። እንግዲህ በቋሚ የስራ እድል ባይፈጠርም በግዛዊነት እስከ አስር ሺህ የሚደርሱ የግዛዊ ስራ እድል ፈጠራዎች በፕሮጀክቶቹ ምክንያት የስራ እድል እየተፈጠረ ነው ያለው። የመስኖ ፕሮጀክቶችን ተከትሎ፣ የመጠጥ ፕሮጀክቶችን ተከትሎ የአካባቢው ማህበረሰብ በቋሚነት በፕሮጀክቶቹ ተጠቃሚ የሚሆነው እንዳለ ሆኖ በግዛዊነት ደግሞ የስራ እድል ፈጠራው ከፍተኛ ስለሆነ የኮንስትራክሽን ስራው በራሱ በባህሪው የጉልበት ስራን የሚጠይቅ በመሆኑ በርካታ የስራ እድል እየተፈጠረ እንደሆነ መውሰድ ይችላል። የአማራ ክልል የመንግስት የልማት ድርጅቶች ዋና ዳይሬክተር አቶ አባው ጌቴ በበኩላቸው በልማት ድርጅቶች ለወጣቶች የተፈጠረው የስራ እድል አጥጋቢ አይደለም፣ የወጣቶችን የስራ እድል ተጠቃሚነት ለማረጋገጥ ጠንክሮ መስራት ይገባል ነው ያሉት። ስራ እድል ፈጠራ ነው አንዱ በጣም ትኩረት አድርገን የምንሰራቸው። በተለይ እነዚህ የኮንስትራክሽን ዘርፍ የተሰማሩ ድርጅቶች ከስራዎቻቸው አውትሶርስ ጭምር አድርገው በመስጠት ስራ እድል እየፈጠሩ ያለበት ሁኔታ ነው ያለ ስለዚህ አሁን በሰባት ወሩ አፈጻጽሙ ስናየው ዝቅተኛ ነው። የሚፈልገውን ያክል እቅድ መጥቷል ብለን አናስብም። ስለዚህ አሁንም አንዱ የትኩረት ነጥባችን ይሄ ነው። እዚህ ላይ አተኩረን እንዲሄድበት አቅጣጫ የምንሰጥበት ነው የሚሆነው ማለት ነው። በግምገማ መድረኩ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የልማት ድርጅቶች የክልሉን ሕዝብ የምጣኔ ሀብት ተጠቃሚነት ማሻሻል ይገባቸዋል፣ በድርጅቶች የወጣቶችን የስራ ዕድል ተጠቃሚነትም ማረጋገጥ አለባቸው ብለዋል። ትርፍና ትርፋማነትን ለማምጣትና በተለይም የክልሉን የገቢ አቅም በማሳደግ የክልሉ ሕዝብ ያለበትን የልማት እጦትና ችግር በመሙላት ረገድና ተጨማሪ ኢንቨስትመንት ዘርፎቹ ላይ ማድረግ ላይ ትኩረት የሚያደርግና በዚህ መንገድ አዋጭ መሆኑን መፈተሽ ያስፈልጋል። በሚጠቀሙት ቴክኖሎጂ በሚጠቀሙት የሰው ኃይልና በሚያገኙት ትርፍ ላይ ተጨማሪ ትልቅ ኢንቨስትመንቶችን መክፈትና ክልሉን በኢኮኖሚ ልማት ተወዳዳሪ ማድረግ አሁን ያለው ኢኮኖሚና ገቢ ላይ ተጨማሪ አቅም ለመፍጠር መዘጋጀትና በዛ ልክ ራሳቸውን ማየት ያስፈልጋል። በአማራ ክልል የሚገኙ የመንግስት የልማት ድርጅቶች በ2017 በጀት ዓመት ሰባት ወራት ከ526 ሚሊዮን ብር በላይ ትርፍ ማስመዝገባቸው በግምገማ መድረኩ ተገልጿል።